ሰላም ሰላም ውድና የተከበራችሁ የሚሚሁልጋብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ለሆሳዕና በዓል በሰላም አደረሳችሁ፣ እንኳን አደረሰን። እግዚአብሔር ደግሞ ጤና ሰላም ሰጥቶን ለቀጣዩ በጤና በሰላም ያድርሰን። እንግዲህ እንደምታዩት አሁን እዚህ ጋር ቡና እያፈላው እየቀደው ነው። እስከ መጨረሻው ተከታተሉ። ቪዲዮ ላይክ፣ ሼር፣ ሳብስክራይብ አድርጎ አበረታቱኝ። አስተያየት ሀሳብ በኮመንት ላይ ጻፉ። እንግዲህ ይሄን መሰለ። ያው ይሄ ዶሮ አይኔ መሰለ ቡና አፍልች ያለው ነው። ቡና ጠጡ። ይሄን መሰለ። እንግዲህ ቪዲዮ ሙሉ ተከታተሉ። ላይክ ሼር ማድረጋችሁ እንዳትረሱ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር ቤተሰብ ሁኑ። እንግዲህ በዚህ መልኩ ከዳቦ ጋር ቡና እንጠጣለን። አብራችሁን ቆዩ። እንግዲህ መጀመሪያ ላይ እንግዲህ ጸሎት ተደርጎ ዳቦ እየተቆረሰ ነው። እንግዲህ ኬክ የመሰለ ዳቦ ነው። እንግዲህ እንደምታዩት ውስጡ እራሱ እንዴት እንደሚያምር ይዩት። በጣም የሚያምር ዳቦ ነው እና ዳቦ መጀመሪያ እንቆርሳለን። ቤተክርስቲያን በጠዋት ተካሂዶ ተመቶ ከዛ በኋላ እንግዲህ ቡና የተቀራረበውም ሁሉንም አሳያችኋለሁ ማለት ነው። ይሁት እንዴት እንደ እንደሆነ እንደ ኬክ ነው። እንደ ስፖንጅ ነው ነካ ነካ ሲደረግ እና ይሄው እዚህ ጋር ደግሞ መጀመሪያ ላይ ቡና እየቆለው ነው ማለት ነው። ባንዴጅ ይዤ ባንዴጅ እየቆላው ነው ማለት ነው። ቪዲዮ እየቀረጽኩ ነው ባንዴጅ በዛ ነው እንግዲህ፣ ቀስ በቀስ እያለ ነው ቡና እየተቆላ ያለው። በከሰል ላይ ሲሆን ጥፍጥ ይላል። ያው ስቶፍ ላይም ከሰል የሌላችሁ ማፍላት ትችላላችሁ። ያው እኔ በከሰል ቀስ አድርጌ እንግዲህ እንደምታዩት እያፈላው ነው እና መጀመሪያ ላይ ቡና ቆንጆ አርጌ በሞቀ ውሃ ላይ ለብ ያለ ውሃ የለም። በሱ ላይ ጥብ አርጌ ነው ማለት ነው። እንግዲህ እንደምታዩት አሁን ደግሞ ቡናችን እየበሰለች ነው። እዩት። በጣም ቆንጆ እና ወዛማ የሆነ ቡና ነው እና እንግዲህ እኔ ቡና ጠጪ አይደለሁም፣ ግን ቡና ለጓደኞቼ እያፈለሁ ነው ማለት ነው። ይሁት በዚህ መልኩ እንግዲህ ቡና እየተቆላ ነው። ሽታ ለሚወዱ ሰዎች እንግዲህ ላሽተታቸውና ከዛ ፈጭቼ እና እናጥዳለሁ ማለት ነው። እንግዲህ ይሄን ይመስላል በዚህ መልኩ ይበቃል። ይሁት ትንሽ ያው ጪሱ ስላስቸገረኝ ነው። እንግዲህ አሁን ያው ቀዝቀዝ የሚደረግበት የቃላይ ጋልብጬ ነው ማለት ነው። እንደዚህ አይነት እቃ ብኖር ጥሩ ነው። ወይ ደግሞ እንደዚህ አይነት እቃ ከሌለ በሳን ነገር ላይ ከመንከሽከሻ ላይ አውጥታችሁ ማገልበጥ ነው። ከዛ እንደዚህ ይመስላል። ቡናው ከተቆላ በኋላ አሁን ፈጭቼ እና ደግሞ ጥጄ ነው ያለሁት። ይሁድ እዚህ ጋር አበባ ምናምን አያምርም። እንግዲህ ብዙም ባይሆንም በዚህ መልኩ እንግዲህ አቀራርብ ያለው ያው እንግዲህ እንደምታዩት ቡና ፈጭቼ ጥጅ ነው ያለውት። ቡና እየፈላ ነው እና ይሄ አካባቢው ላስቆበኛችሁ ብዬ ነው፣ እንዴት እንዳቀራረብኩት እንግዲህ። አበባ ግቢያ ውስጥ ያለው ጣራ ለጣራ ዘልዬ እንደጠውጣ ለግሜ ያው እንግዲህ ኩስኩስ አድርግ ያለው ማለት ነው። ይሁት እንግዲህ ጣናችን ጨስ ጨስ እያለ ነው። በዚህ መልኩ እንግዲህ እንደዚህ ስታዩ ያው ጭሱ ያስታውቃል። አው እንግዲህ ካሜራው ጥርት ያላለው ያው እንግዲህ ትንሽ ስልክ ላይ የካሜራ ጥራት ስላለ ነው፣ ለሱ ይቅርታ ጠይቃለሁ ማለት ነው እና እንግዲህ በዚህ መልኩ እንደምታዩት ጣና ድርግ ያለው ማለት ነው እና እንግዲህ ቤተሰብ እንግዲህ እንደምታውቀው ጣኑ ጨምር ያለው ይኸው በደንብ ጭስ ጭስ እንዲል ብዬ ነው። ይሄ ጣነ ማስቀመጫ ነው። ይኸው እንግዲህ መንከሽከሻ አለች፣ ማፍጫ አለች እዚ ጋ እንዳቦ የተቆረሰ ያለ ቡና ጋር በቃ በዚህ መልኩ እንግዲህ ሆሳና ባሉን እያሳለፈን እንገኛለን ማለት ነው። ያው እንግዲህ ቡናችን እየፈላ ነው። እና እንግዲህ እንደምታዩት በጣም ደስ ይል ነበረ። እግዚአብሔር ለዚህ ያደረሰ ክብር ምስጋና ይድረሰው። ለቀጣዩም እግዚአብሔር አምላክ በጤና በሰላም ያድርሰን። በያለንበት ስፍራ ሰላሙን ጤናውን ያብዛ። ከሀገር ውስጥም ከሀገር ውጭም ያላችሁ መልካም የሆሳዕና በዓል ይሁንላችሁ ብዬ መልካም ምኞትን ገልጻችኋለሁ ማለት ነው እንግዲህ ጉብኝቱ እንግዲህ ይሄን ይመስላል። ያው ፊትለፊቱ ላይ ያለው ነገር አበባው እንግዲህ ያስጎብኝያችኋለሁ። አሁን እንግዲህ ቡናችን ሲኒ ይሄን ይመስላል። ቡናም ወርዷል ማለት ነው። አሁን ደግሞ አቦል ቡና እንቀዳለን። በመጀመሪያ ያው ሱካር አርግ ያለው ማለት ነው። መጀመሪያ እንግዲህ አፍንጫ ላይ ደፈን ያረገ ካለ በሌላ ሲኒ ላይ ትንሽ ቀታታ አረጉና ሳት ቃላዳላችሁ እና አሁን አቦል ላይ ነው። ኑና ቡና ጠጡ። እንግዲህ ያው እንግዲህ የሁለት ጓደኞች ስለሆነ ነው እኔ ስለማልጠጣ ያው ቡና ቀድቼ። ያለው ሩቁ ላይ ስለሆነ በጣም ባይታይም ቀረብ አርጌ ደግሞ አሳያችኋለሁ። ትንሽ ራቅ ብሏል። በጣም ቆንጆ ቡና እንግዲህ የዶሮ አይን ማም የሚባለው የዶሮ አይን የመሰለ። ቡና መጀመሪያ ስትቆሉ ያው ቃላ አርጋችሁ ስትቆሉ በጣም ቆንጆ ይሆናል። መካከለኛ አርጋችሁ እንዳርባችሁ እና እንግዲህ ውድ ቤተሰቦቼ በዚህ መልኩ ሆሳዕና በዓሉን እያሳለፈ ነው። ሆሳዕና በአርያም ብያለው። አሁን ያው ሁለተኛ ደግሞ ሊቀዳ ነው የመጀመሪያው አቦሎ ነው ማለት ነው። ይሄ ሁለተኛ ነው። አያችሁ። አሁን ደግሞ ቀረብ ስል ቡናው ያው ሁለተኛ ራሱ ምን እንደሚመስል ያው በጣም ቆንጆ የሚጣፍጥ ቡና ነው፣ የምር ቅላቱ የራሱን ይዩት፣ ምን እንደሚመስል እንግዲህ ይሄን ይመስላል። ቡናው ሲኒ ጫፍ ላይ ይታያል፣ ይታወቃል ማለት ነው። እንደዚህ ቆንጆ የሆነ ቡና ያስታውቃል ማለት ነው። ይዩት እንግዲህ ቡናችን ይሄን ይመስላል። አሁን ደግሞ ሶስተኛ ነው ሱካር አርጌ ያለው በሚፈልጉት መጠን ሱካራ አርጌ ነው ማለት ነው። ያው መጀመሪያ ሱካር አርጌ ከዛ ቡና ቀጣለው። አሁን ሶስተኛ ቡና እየቀጠው ያለውት ማለት ነው እና እንግዲህ ቤተሰብ በዚህ መልኩ እንግዲህ ባህሉን አሳልፈናል። ለዚህ ያደረሰን ለቀጣዩ በጤና በሰላም ያድርሰን። ቪዲዮን ላይክ ሼር ሰብስክራይብ ማድረጋችሁ፣ እንዳትረሱ አስተያየት ሀሳብ በኮመንት ላይ ጻፉ። ስለምሰጡ የአስተያየት ሀሳብ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብሳ። እንግዲህ ሁላችሁም ላይክ አድርጉ ባካችሁ፣ ሁላችሁም ላይክ አድርጉ ላይክ የለም ላይክ ማድረጋችሁ፣ እንዳትረሱ ይሁት፣ እንዴት እንደሚያርምር ሶስተኛው ራሱ። እና እንግዲህ ቡና በዚህ መልኩ አልቋል። በቀጣይ ቪዲዮ እንገናኛለን።